በዓለማችን በጾታ ልዩነት ሴት በብዙ አካላዊና ስነ ልቦናዊ ጥቃቶች ይደርሱባታል። ጠቢባኑ በዝርው፣ በግጥም፣ በዜማና በስዕል ያወደሷት ሴት የአእምሮ ጥበብ በራቀቻቸው ለጥቃት ታሽጣለች። አንዳንዴ በሀገር፣ አንዳንዴ በእናት፣ አንዳንዴ በእህት፣ አንዳንዴ በሚስት የተመሰለች የተወደሰች ሴት የብዙንሃን አምሳል መሆኗ ይዘነጋል። የሴቶች ጥቃት የሚለው በዋናነት እንግዲህ ምንድነው ፆታን መሰረት ያደረገ ጥቃት ነው። የተለያዩ መገለጫዎች አሉት። የቤት ውስጥ ጥቃት ሊሆን ይችላል። ወሲባዊ ጥቃቶች ሊሆኑ ይችላሉ። ከዛ በተጨማሪ ደግሞ በኢብን አሁን ካለው ከቴክኖሎጂ አንጻር ካየ ነው። አሁን ሳይበር ቫዮለንስ የሚባሉት አሉ። አሁን ጀንደር ቤዝድ ቫዮለንስ ይባሉ በተለያዩ መንገዶች ነው የሚገለጸው የ የፎርስድ ሜሪጅ ማለትም የጠለፋ የመሳሰሉ ከዛ በተጨማሪ ደግሞ እንዲሁ ቀላል የሚመስሉ ግን ደግሞ ፆታን መሰረት ያደረጉ ጥቃቶችን እንደ ሴቶች ጥቃት መስላቸው እንችላለን። የሴቶች ጥቃት ሲባል እንግዲህ ያው እንደሚታወቀው አካላዊ ሊሆን ይችላል ስነ ልቦናዊ ጥቃት ሊሆን ይችላል የኢኮኖሚ ጥቃት ሊሆን ይችላል። ይሄ ደግሞ መነሻው ከቤተሰብ ሊሆን ይችላል፣ በማህበረሰብ ደረጃ ሊሆን ይችላል። አንዳንድ ጊዜ ደግሞ በመንግስት አካላትም የሚፈጸሙ ጥቃቶች ይኖራሉ እና እንግዲህ ሰፋ አርገን ካየነው እነዚህን ሁሉ ይሸፍናል። በቅርብ ሰው የሚፈጸም ጥቃት ሊሆን ይችላል፣ ራቅ ባለ ሰው የሚፈጸም ጥቃት ሊሆን ይችላል እና መነሻው ብዙ አይነት ነው። አንዳንድ ጊዜ ደግሞ ከባህል ጋር በተያያዘ ሁኔታ ለምሳሌ ግርዛትን ስናነሳ ከባህል ጋር በተያያዘ ሁኔታ የሚፈጸሙ ጥቃቶች አሉ። ጀስቲስ ፎር ኦል የሴቶችን ጥቃት በተመለከተ ከረጅም ጊዜ ጀምሮ በርካታ ስራዎች ነው ሲሰሩ የቆዩት። የተለያዩ ካምፔኖች ሲደረጉ ነበር፣ ዘመቻዎች የፆታ ጥቃትን ለመከላከል የሚያስችሉ ከፆታ ጥቃት ጋር በተያያዘም እንደዚሁ ያለ እድሜ ጋብቻን የተመለከቱ በተለይ በክልሎች አለም የጋብቻ ለመከላከል ለማስቆም በትምህርት ቤት በማህበረሰብ ውስጥ የተለያዩ ዘመቻዎች ሲደረጉ ቆይተዋል። ከዚሁ ጋር ተያይዞ የፆታ ጥቃትን በተመሳሳይ በተለይ የሴቶች ጥቃትን በተመሳሳይ እንደዚሁ ለመከላከል ተፈጽሞ ሲገኝ ደግሞ ፈጻሚዎች ወደ ፍትህ እንዲቀርቡ ለማድረግ በተመሳሳይ ስራዎች ሲሰሩ ቆይተዋል። ባለፈው ወር ባለፈው አመትም የፆታ ጥቃትን በተመለከተ የ16 ቀን አክቲቪዝምን በተመለከተ እንደዚሁ ጀስቲስ ፎር ኦል የተለያዩ ፕሮግራሞችን ሲሰራ ነው የቆየው። አንዳንዴ ቀን ይጨልማል። ብርቷዋ ትጉ ሴት በደረሰባት ጥቃት ምክንያት ህልሟ ይከስማል። ጭላንጭል ብርሃን እንዲታይ የሚያደርግ የህግ ከለላ ትፈልጋለች። ብዙ የህግ ማቀፎች አሉት። አሁን ብንወስደው በቀላሉ የወንጀል ህግን ልንወስድ እንችላለን። የወንጀል ህግ ሴቶች ጥቃት በተመለከተ የሚያስቀምጣቸው ወንጀል ብሎ ያስቀምጣቸው ነገሮች አሉ። እነዚህ ከጠለፋም ጋር ብታይ ከአስገዶ መድፈር ጋር ከሌሎች አራስመንቶች ጋር በተገናኘ ወንጀል ህጉም የሚያስቀምጠው አለ። ከዛ በተጨማሪ ደግሞ የህገ ወጥ ሰው ዝጉር ታየሹ በሰው መነገድ ብሎ ሲያስቀምጥ በተለይ ከሴቶች ጋር በተገናኘ እነዚህ ለዝሙት ዓላማ ማዘዋወሩን ጨምሮ ከዛ በተጨማሪ ብዝበዛ ምክንያቱም ይታወቃል ሌሎች ሀገሮች ላይ እየተላኩ የሚሰራ ስራዎች ይኖራሉ። ስለዚህ ህገ ወጥ ሰው ዝውውሩም ራሱን የቻለ ያስቀምጣል። እሱን ታየና ደግሞ ተጨማሪ የጥላቻ ና ንግግር አዋጅ አለ። እሱ በተመለከተውን እነዚህ የጥላቻ ንግግር ብሎ ሲያስቀምጥ ራሱን የቻለ ጾታን መሰረት ያደረገ የጥላቻ ንግግር አድርጎ ያስቀምጧል። ከዚህ ውጭ ደግሞ ሌሎችን ማየት እንችላለን። የኮምፒውተር ወንጀሎች ኮምፒውተርን በተመለከተ የሚፈጸሙ ወንጀሎች አሉ። በኮምፒውተር ላይ በተለይ አሁን ከዚህ ከሳይበር ጋር በተገናኘ ኮምፒውተር ቤዝድ የሆኑ በሴቶች ላይ የሚፈጸሙ እነዚህ የሃራስመንት ሊሆን ይችላል። እነዚህ ያልተገቡ ተግባሮች የሚባሉትን በተመለከተ ህጉ ከብሬጅ ያደርጋል። ይህም በተመለከተ ግን ምንድነው ወደ ስነስርዓት ህጉ ስንመጣ የተለየ ስነስርዓት ህጉ የለውም። በ1996 የወንጀለኛ መቅጫ ህጉ ተሻሽሏል። እንግዲህ ያኔ ነኝ ወጣት ሆኜ አክቲቪስት ሆኜ ህግ ባለሙያ ሴቶች ማህበርን ስመራ አንዱ እንቅስቃሴ ካደረግንባቸው ጉዳዮች ይሄ በወንጀል ዙሪያ በሴቶች ላይ የሚፈጸሙ ጥቃቶችን ለመከላከል ወንጀለኛ መቅጫ ህጉ መሻሻል እንዳለበት ግፊት አድርገን ነበረ እና ከዛ አንጻር በፊት ተለይቶ እንደሁም የሴቶች ጥቃት ተብሎ የተካተተ አንቀጽም አልነበረ። በኋላ ይሄ ማሻሻያ የጠቀስኩት ማሻሻያ ሲደረግ የተለያዩ ግርዛትን ጨምሮ ወሲብ ጥቃትም በፊትም ነበር። ነገር ግን ሰፋ ባለ ሁኔታ በተሟላ ሁኔታ እንዲካተት ተደርጓል። ድብደባ ራሱን ችሎ እንዲካተት ተደርጓል። ከጽንስ ማቋረጥ ጋር የሚነሱ የሴቶች መብቶችን የተመለከቱ ጉዳዮችም ወንጀለኛ መቅጫ ሕግ ውስጥ ተካተዋል እና እንግዲህ ማሻሻያ ነው በዛ ጊዜም ቢሆን የተደረገው። ያ ማለት የተሟላ የሴቶችን ጥቃት የሚመለከት ሕግ ወጥቷል ማለት አይደለም። ነገር ግን ማሻሻያ ነው የተደረገው ግን በተወሰነ ደረጃ ዋና ዋናዎቹ ጉልህ ችግሮቹን ግን በዛ ማሻሻያ ውስጥ ተካቶ ነበረ። ፆታ ጥቃትን በተመለከተ አገራችን ውስጥ ያሉ የህግ ሽፋኖች ምን ምንድን ናቸው? የህግ ሽፋኖቹ በቂ ናቸው አይደሉም? ምን ክፍተት አለባቸው የሚለውን አንደኛ ማፒንግ መስራት ነው። በለየናቸው ክፍተቶች ደግሞ ለምሳሌ የህግ ክፍተት አለባቸው በለየናቸው ላይ ከሚመለከታቸው የፍትህ አካላት ጋር ክፍተቱን ሊሸፍን የሚችል ሰነዶች ማዘጋጀት ስራዎች ነው ስንሰራ የቆይ ነው ማፒንጉን በተመለከተ የኢትዮጵያ ህግ ባለሙያ ሴቶች ማህበር ጋር አብረን ነው በጋራ የሰራ ነው ፆታ ጥቃትን ለመከላከል ተፈጽሞ ሲገኝ ደግሞ ወደ ፍትህ አካል አቅርቦ ጥቃት የፈጽሞ ሰዎችን ለማስጠየቅ የሚያስችሉ ህጎች አሉን ግን ክፍተት አለባቸው ክፍተቶቹ አንደኛ ጉዳዮቹ እንደ ማንም በመደበኛ ስርዓት ይሄዳሉ እንጂ በተፋጠነ መልኩ ፍትህ እንዳይገኝ የሚያደርጉ እንቅፋቶች አሉባቸው የምንሰማቸውና ታሪክ የመዘገባቸው አሳፋሪ የጭካኔ ወሬዎች ፆታን መሰረት ያደረጉ ጥቃቶች ናቸው። ጉዳዩ ይገደናል ያሉት ለመብት ሙግት ሳይሰለቹ ይተጋሉ። ታዲያ በዚህ ውስጥ ጥቃት የፈጸመው አካል ተገቢ ቅጣት እንዲያገኝ በመሻት ይጠይቃሉ። ሆኖም ድርጊትና ቅጣቱ ተመጣጣኝ አይደለም የሚል ቅሬታዎች በብዙሀን ሲነሳ እንታዘባለን። ከቅጣት ጋር በተገናኘ ያው ይታያል። በሚዲያም ብዙ ነገሮች ይሹ እናያለን ቅጣትና ድርጊቱ ተመጣጣኝ አይደለም የሚሉ ትችቶችም ይነሳሉ። ሕጉን ማዕቀብ ስታዩ የቅጣት አወሳሰን መመሪያው አሁን ምን ብሎ ያስቀምጧል? ቅጣት እንዴት እንደሚሰራ ነው የሚያስቀምጡ ግዴታ። መመሪያው ዝግ አይደለም ያለው። አሁን እንግዲህ በምን ሁኔታ ነው የሚወጣው? ብዙ እሾዎች ማየት ይጠይቃል። ግን በዋናነት ግን አሁን ቅጣት የሚሰራ እንዲሁ ዝም ብለሽ አይደለም ቅጣት የሚሰሩ የቅጣት አወሳሰን ራሱን የቻለ መመሪያ አለው። በዛ መመሪያ መሰረት ስትሰሪ ለተፈጸመው ድርጊት የሚቀጠው ቅጣት ተመጣጣኝ አይደለም ብሎ ፍርድ ቤቱም ሲያምን ምን ሊያደርግ ይችላል? ከቅጣት አወሳሰን መመሪያውን ትቶ አስተማምር የሚለውን ቅጣት ሊቀጣ ይችላል ማለት ነው። ጥቃት የፈጸሙ ሰዎች በተወሰነ ደረጃ በቅርብ ያሉ ሰዎች ሊሆኑ ይችላሉ። በተወሰነ ደረጃ ደግሞ በአካባቢው የማይገኙ ከሌላ ቦታ የመጡ ሰዎች ሊሆኑ ይችላሉ። በተለይ ግጭት፣ ጦርነት ሲኖር ተንቀሳቃሽ ሰው ይበዛል። እነዚህ ሰዎች ጥቃቱን ፈጽመው በቦታ አይገኙም። በቦታ አይገኙም ማለት ፍትህ እንዳይገኝ ጭምር ያደርጋል። አንዱ መፍትሄ የተፋጠነ ስነስርዓት እንዲኖረ ማስቻል ነው። ይህን ለማድረግ የሚያስችል ከምርመራ ወንጀሉ ከተፈጸመበት ጊዜ ጀምሮ ከምርመራ አንስቶ ፍርድ ቤት ቀርቦ የመጨረሻ ውሳኔ እስኪያገኝ ድረስ ያለውን ሂደት የሚያፋጥን ማንዋል እንዲዘጋጅ አድርገናል። በሁለት ከፍለን አንደኛው የምርመራና የክስ አመሰራረት የሚመለከት ነው። በዋነኝነት ይህን ከኢትዮጵያ ሕግ ባለሙያ ሴቶች ማህበር ጋር የሰራ ነው። በባለቤትነት እነሱ ይዘውት ሲጸድቅ ተግባራዊ የሚሆን ነው። ጥቃት በሙሉ ከነመገለጫ የሚሸፍን ሕግ አልወጣም እና ይሄ መውጣቱ አስፈላጊ ነው። በየጊዜው በዳኞች በአቃቢ ሕጎች በፖሊሶች በኩል ውይይቶች ይደረጋሉ እና እዛ ላይ በህጉ ክፍተት ምክንያት የሚነሱ ችግሮች በተደጋጋሚ ከምን ይጀምራል? ከትርጉሙ ጀምሮ እና ብዙ መሸፈን ያለባቸው ጉዳዮች አሉ። ድሮ ደግሞ ከምናቃቸው ወንጀሎች በተጨማሪ ደግሞ አዳዲስ ወንጀሎቹም መልካቸውንም እየለዋወጡ በተለይ ደግሞ የዚ ከኢንተርኔት ጋር ከሳይበር ጋር በተገናኘ ወንጀሎቹ መልክና ጠባይ እየተለዋወጠ መጥቷል እና በዚህ ምክንያት አሁን ወደ ዝርዝሩ ለመሄድ አመች አይሆንም። ነገር ግን ህጎቹ መሸፈን ያለባቸው በርካታ በርካታ ጉዳዮች ከትርጉሙ ጀምሮ ከቅጣት መጠኑ ጀምሮ በተለያየ ደረጃ መሸፈን ያለባቸው ጉዳዮች አልተሸፈኑም። ለዚህም ነው ራሱን የቻለ ህግ ጉዳዩ በጣም አሳሳቢ ስለሆነ ራሱን የቻለ ህግ ያስፈልገዋል የሚባለው። በእኛ በኩል በቀጥታ የሰራ ነው ከፍርድ ቤት ጉዳዩ ፍርድ ቤት ከቀረበበት ጊዜ አንስቶ የመጨረሻ ውሳኔ እስከሚያገኝ ድረስ ያሉ ክፍተቶች ምን ምንድን ናቸው የሥነ ስርዓት ክፍተቶቹ ምን ምንድን ናቸው ዳኞቹ ምን ምን ፈተና ይገጥማቸዋል ክስ ሲመሰረት ጀምሮ ከክስ ይዘት ጀምሮ ተከሳሽን መጥራት እምነት ክለት መቀበል ማስረጃ መስማት ማስረጃ መመዘን እና ቅጣት መወሰን ድረስ ባሉት ሂደቶች በእነዚህ ሂደቶች ሁሉ ቻሌንጆች አሉ፣ ፈተናዎች አሉ እና እነዚህ ፈተናዎች እንዴት አድርገን እናቅላቸው የሚለውን የሚመልስ ወይም የሚያግዝ ማንዋል እንደ ቤንች ቡክ የሚያገለግል ማንዋል ተዘጋጅቷል። እሱ ሲጸድቅ ስራ ላይ ይውላል። በተቻለመጠን መጠን ጉዳዮች በተፋጠነ ሁኔታ እንዲታዩ ያስችላል ብለን እናስባለን። በ19ኛው መቶ ክፍለ ዘመን ፆታዊ ትንኮሳዎች በሚዲያ በስፋት እየተነገሩ ከቁጥራቸው ብዛት የተነሳ አዳዲስ የማስተዳደሪያ ህጎች እንዲረቁ አድርገዋል በስራ ቦታዎቻቸውም ላይ ጥቃት ደርሶብናል የሚሉ ክሶች በዓለም አቀፍ ደረጃ ተዛምቷል የሴቶች መብት ተሟጋቾች እንዲነሱ ምክንያት ሆኗል ሆኖም አንዳንድ ቦታዎች ላይ ጥቃት የደረሰባቸው ሴቶች መልሰው የማህበረሰብ ጫና ውስጥ እንደወደቁ ባለሙያዎች ያነሳሉ። አንዳንድ ጊዜ የምንሰባው በጣም ጥሩ ያልሆነ ዜና አለ፣ ሕጻናት ላይ የሚደርስ ችግር አለና። አንዳንድ ጊዜ የሚያሳዝነው ነገር እንደውም ተጠቂዎቹ ቤተሰቦቹ ተመልሰው እነሱ እንደሚሳቀቁ እነሱም ችግር ላይ እንደሚወድቁ ነው። ይሄ በጣም አስደንጋጭ ነገር ነው። አንድ ህብረተሰብ ማንነቱ የሚለካው ከመካከሉ ደካሞችን፣ ህጻናቶችን ምን ያህል ጥበቃ ያደርጋል የሚለው ትልቁ ነገር ነው እና የተጠቁ ሰዎች እንደገና ፍትህም ለማግኘት ሙከራ ሲያደርጉ፣ ችግር ሲደርስባቸው ማየት ትንሽ ጥሩ ምልክት አይደለም እና ህብረተሰቡም ከፍተኛ ኃላፊነት አለበት። የጤና ባለሙያው ላይ ይሁን አቃቢ ሕግ ላይ ይሁን ወይም መርማሪ ላይ ይሁን ወይም ማህበራዊ ሳይንስ ባለሙያው የእኔ አገልግሎት ሰጪ ላይ ቅሬታ ቢኖራቸው ቅሬታ የሚሰናገድበት መንገድም መሳሪያም ማንዋልም የለም። ይህንን ሊመልስ የሚችል የአንድ ስቶፕ አገልግሎት ሴንተር የቅሬታ መቀበያ እና ምላሽ መስጫ ማንዋል እንደዚሁ ተዘጋጅቶ አሁን ጸድቆ ወደ ስራ ሊገባበት ያለ ማንዋል ነው። ይሄ ማንዋል ከፍትህ ሚኒስቴር ጋር በመተባበር ያዘጋጀ ነው ነው በዋነኝነት ግን ሰራተኛ የሚያወሩ ጉዳይ ከትምህርት ሚኒስቴር ከጤና ሚኒስቴር የተሳተፉ ባለሙያዎችም ጭምር የተካተቱበት ቲም ያዘጋጀው ማንዋሉ ስራ ላይ ሲውል እዛ የሚነሱ የአገልግሎት ክፍተቶችን በተመለከተ የሚነሱ ቅሬታዎች የሚስተናገዱበት ማንዋል ይኖረናል። ምላሽ ተገልጋዩም ባለሙያዎችም ምላሽ የሚያገኙበት ማንዋል ይሆናል። ብዙ ጊዜ ትችት የሚነሳው ከቅጣት ጋር ተገናኘ በመመሪያው ብቻ ስለሚሰራ ነው። ግን አስተማሪ ሳይሆን ሲቀር ግን ከመመሪያው ወጣሽ ሕጉ ተቀመጠለት አላማ እንግዲህ የቅጣት አላማው ምንድን ነው? ወንጀል ፈጻሚዎችን ማረም ማስተማር የሚል ለሌሎችም ማስጠንቀቅ ነው። ያን ያደርጋል የምትዩም ቅጣት የምታመጩ ምንድን ነው? በዋናነት ቅጣት አወሳሰብ መመሪያ መሰረት አደረግሽ የምትወሰኝ ቢሆንም ግን ደግሞ ተመጣጣኝ አይደለም ብሎ ሲታመን ደግሞ ቅጣት አወሳሰብ መመሪያን ትተሽ በህጉ በተቀመጠው ቅጣት አስተማሪ ቅጣት ልትቀጭ ትችላለች ማለት። በሴቶች ላይ የተፈጸሙ የጥቃት ድርጊቶች በፍጥነት መፍትሄ ለመስጠት ፍርድ ቤት ልዩ ችሎት እንዳቋቋመና ጉዳዮችንም በዚያው በልዩ ችሎት እንደሚያይ ይነሳል። ይህም ለበርካቶች መፍትሄ እንደሰጠ ባለሙያዎች ያነሳሉ። ዳኞች ይህንን ለምሳሌ በሴቶች ላይ የሚደረጉ ጥቃቶች ጉዳይ ሲመጣላቸው ህጉን እንዴት መተርጎም እንዳለባቸው በተለይ የዚህ የስርዓተ ፆታ ጉዳይ ውስብስብም ስለሆነና ልዩ ግንዛቤ ስለሚጠይቅ ከዛም አንጻር ግንዛቤያቸውን ለማስፋት ልዩ የሆነ ተጨማሪ ማብራሪያ ከፍታቤር ስነስርዓቱ ሌላ ተጨማሪ ማብራሪያ እንዲሰጣቸው ልዩ የቤንች ቡክ መመሪያ፣ የችሎት መመሪያ ተዘጋጅቶላቸዋል እና በፈጠን ባለ ሁኔታ ውሳኔዎች እንዲሰጡ፣ የተሻለ ውሳኔዎችም እንዲሰጡ አግዟል የሚል እምነት ነው ያለ። ጀስቲስ ፎሮል ፒኤፍ ኢትዮጵያ ከፈረንሳይ ኤምባሲ ባገኘ የገንዘብ ድጋፍ በጎንደር በደብረ ብርሃን ሆስፒታልና በመቀሌ ሃይደር ሆስፒታል ለአንድ ማዕከል አገልግሎት የሚሆን የህክምናና የቁሳቁስ ድጋፍ አድርጓል። ጥቃት የደረሰባቸው ሴቶች ሁሉን አቀፍ አገልግሎት የሚያገኙበት ማዕከል አለ፣ የምታውቁት ነው። በአዲስ አበባ ደረጃም አለ፣ በክልሎችም አለ። በርካታ ዋንስቶፕ ሴንተር የሚባሉ ማዕከላት አሉ። እነዚህ ማዕከላት የተሟሉ የሚባሉ አይደለም። በተለያየ መልኩ ጉድለት አለባቸው፣ በሰው ኃይል፣ በቁሳቁስ፣ እንደዚሁ በአሰራር በመሳሰሉት ክፍተቶች አሉባቸው። በዋነኝነት ሁለት ነገሮችን ለመስራት ሞክረናል። አንደኛ፣ ሶስት የዋንስቶፕ ሴንተሮችን መርጠን እዚህ አዲስ አበባ የሚገኝ አማራ ክልል የሚገኝ ትግራይ ክልል የሚገኝ ሶስት ፓይለት ሆኖ ሊያገለግሉ የሚችሉ ዋንስቶፕ ሴንተሮችን መርጠን እነሱን በሚያስፈልጋቸው ቁሳቁስ የማሟላት የህክምና ቁሳቁስ ሊሆን ይችላል። የህግ ነገር ሲሆን ደግሞ የህግ ማቴሪያል እና ማመልከቻ መጻፊያ ኮምፒውተር፣ ፕሪንተር ምናምን ጨምሮ የጤና ምርመራ እስከሚደረግበት ቁሳቁስ ድረስ የጎደሉ ቁሳቁሶችን ለማሟላት ሞክረናል። እነዚህ ሲሟሉ ለሌሎችም እንደ ፓይለት የሚያገለግሉ የሚስፋፉ ናቸው። ትልቁ ለምሳሌ አንዱ ትኩረት መደረግ ያለበት የኢኮኖሚ በሴቶች በኢኮኖሚም ራሳቸውን መቻል እንዳለባቸው ይሄ ግንዛቤ ሊወሰድበት ይገባል። ሴቶችን ለጥቃትም ይሁን ለትራፊክ ለሚያደርጉ ከድንበር አሻግረው ሴቶች የሚወስዱ የወንጀል ተግባራት ቢሆኑ ለእነዚህ ሁሉ የሚጋለጡት በምንድን ነው? የኢኮኖሚ አቅማቸው ስላልተጠናከረ ነው። የተፋጠነ ስነ ስርዓት ያልኩት ከጠቅላይ ፍርድ ቤት ጋር በመተባበር ያዘጋጀ ነው በሂደቱ የፍርድ ቤቱ ዳኞች ተሳትፎበታል ማንዋሉን በማዘጋጀት ምክንያቱም ዳኞቹ ናቸው ትክክል ክፍተቶችን የሚያውቋቸው እና ክፍተቶቹ እንዴት መመለስ አለባቸው የሚሉትን መመለስ የሚችሉት እነሱ ስለሆነ በሂደቱ ተሳትፎበታል ከዩኒቨርሲቲዎችም ሰዎች እንደዚሁ እንዲሳተፉበት አድርገናል እነዚህ ማንዋሎች በዋነኝነት በመደበኛ ጊዜ ስራ ላይ የሚሉ ናቸው። ነገር ግን ግጭት ሲፈጠር ደግሞ ግጭትን በተመለከተ ሴቶች ላይ ፆታ ጥቃት ሰለባ የሆኑ ሰዎች ችግር ሲገጥማቸው የግጭትንም ኢንቫይሮንመንት አትሞስፌር አውድ መሰረት አድርጎ ምላሽ እንዲሰጥ የሚያስችሉ ናቸው። ስለዚህ በግጭት ጊዜ ለምሳሌ አሁን ሀገራችን እየተገበረች ያለችው የሽግግር ፍትህ ፖሊሲ አስመልክቶ የምታውቁት ፖሊሲ ወጥቶ ረቂቅ ሕጎችም እየተዘጋጁ ናቸው ያሉት እነዛን ረቂቅ ሕጎች ሊያሟላ የሚችል ኮምፕሊመንት ሊያደርግ የሚችል መሳሪያ ነው ብለን እናስባለን። ይሄ ማኗል በመደበኛ አዲስ አበባም ለየትም ክልል ተግባራዊ ይሆናል። ብርቷ ሴት ጥቃት እንዳይደርስባት ጥቃት ከደረሰም እኩይ ሀሳቢዎችን አስተማሪ ቅጣት እንዲወስን የሚያስችል ባለሙያዎች የመፍትሄ ሀሳብ አላቸው። ቅጣቱ መሻሻሉ ብቻ አይደለም መታየት ያለበት ብዬ አስባለሁ። አይኖ የሚያነሱ ቅጣቶች መጨመር እንዳለባቸው መታመን አለበት። ይህን ከዛ ባለፈ ግን ያንን ድርጊት የሚጸየፍ ማህበረሰብ መፍጠር ነው። ለእኔ ምላሽ ብለሽ ብጠይቂ ማለት ነው። ቅጣትን ከፍ ስላ አይኖ ከፍ ማለት አለበት። ተመጣጣኝ ቅጣት መቀመጥ መቻል አለበት። አንዳንድ ድርጊቶች በባህሪያቸው ቅጣታቸው ያንሱብሻል እና ለዚህ ነው እንዲህ የተቀጠው ይባላል። ግን እንዳልኩሽ አሁንም አስተሳሰብ የማህበረሰብን አስተሳሰብ መቀየር ካልቻልሽ የትውልድን አስተሳሰብ መቀየር ካልቻልሽ ቅጣቱ ታስቀምጭ ቅጣት የማይፈራ ትውልድ ይመጣል ማለት ነው። ሁሉም አካል ቢሆን ለዚህ ጉዳይ እንዴት ነው ምላሽ እየሰጠው ያለሁት ምን ክፍተት አለብኝ የሚለውን እየፈተሸ ምላሽ መስጠት ያስፈልገዋል። ትልልቅ ህጎችም መሻሻል አለባቸው። የወንጀል ህጋችን የሚመራበት የወንጀል ስነ ስርዓት ህጋችን የሚመራበት የማስረጃ አቀባበልና ምዘና ስርዓታችን የሚመራባቸው ህጎችም በፍጥነት መሻሻል አለባቸው ብለን እናምናለን እና ለዚህ የህግ አውጭውም የራሱን ትኩረት መስጠት አለበት ብለን እናስባለን። ወንጀል አስተሳሰብ እንዲሁ ዝም ብሎ የሚፈጠር አይደለም። ሁላችንም የዚህ ማህበረሰብ ውጤት ነን። አሁን የምናያቸው አንዳንድ በጣም ለሚከብዱ ድርጊቶች ሲፈጸም አይገርመኝም እና ምንድነው ከፈጻሚ ጀርባ ያለውን ነገር ነው የምታየው። እና በዋናነት እኔ አገር የሚስተካከለው ብዬ የማስበው እንደዚህ ጥቃቶች ቢቆሙ ብዬ የማስበው ጤናማ ማህበረሰብ መፍጠር ስትች ነው። ህብረተሰቡ ወይንም ደግሞ ፓርትነሮቻችን የሚጭኑብን ነገር መቀበል የለብንም እና የራሳችን ጥንካሬ ከውስጣችን ነው። በሰላም የመኖር መብታችን ደግሞ የማስከበርም የመጠየቅም ደግሞ የኛው ኃላፊነት ነው። አንዳንድ ጊዜ ድንበር አድርገን በዛ ውስጥ ራሳችንን መብት አስከብረን መኖሩ ትልቁ ኃላፊነት ደግሞ እኛ ላይ ነው እና ምክንያቱም እኛ ሴቶች ያንን ከተቀበሉ ማንም የሚያዝንላቸው የለምና ለራሳችን ደግሞ መጀመሪያ መቆም ያለብን እኛ ራሳችንን ነው።